ባይጎዳኝ ኖሮ አያገኘኝም፣ ነፃነት ባይጎዳኝ ኖሮ እኔን አያገኘኝም ነበር ስትል ለቢቢሲ ጋዜጠኛ አሳወቀች። የቢቢሲ ጋዜጠኛ በምናገረው ነገር እንዳትቆጪ አብርሃምን አግኝቼ እርምጃም ሶስት እንዳይሰማሽ ሲል ምላሿ ሰጥተዋል። የአሜሪካኑ ጋዜጠኛ እባክህ እኔ ከእሷ ጋር ጨምረህ ወንጀለኛ እንዳታረገኝ እኔም ልክ እንዳንተ በሶሻል ሚዲያ ላይ ነው የተመለከትኩት ሲልም ለቢቢሲ ጋዜጠኛ ምላሹን ሰጥተዋል። የዛሬ የከፋ ነው። እናንተ የዛሬ ሰበር ዜና ማይ የከፋ ነው። ጭራሽ እኮ ምናለች ባይጎዳኝ ኖሮ እኔን ያገኘኝም ነበረ ስለ ጎዳሽ ሳይሆን አንቺን ያገኝሽ ሊረዳሽ ስለፈለገ ነው። እውነቱን ይሄ ነው ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ ያደረጋቸው እስከ መጨረሻው ከኔ ጋር ሆኖ እንዲሁም ደግሞ አቤላ ወንድሟ፣ የነፃነት ወንድም እንግዲህ የጠረጠርኩት ሰው አለ፣ የልጁ አባት ይሆናል ብዬ የጠረጠርኩት ሰው አለ ብሎ ሁለት ነበር። ሁለቱም በፖሊሶች ተይዘዋል። ዲኤንኤ ለማስመርም ወደ ሆስፒታል በፖሊስ ታጅበ ተወስዷል ብያችሁ ነበር አይደለም? ስለ እነሱም በደንብ አድርጌ ዛሬ እነግራችኋለሁ ማለት ነው። እናንተ ብቻ ላይክ ሼር ሰብስክራብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ አሰላሙ አሌይኩም ወራምቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛል። እንዳላፊ ይወዳችኋለሁ ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ሆኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልባ አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጨቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ድድዬ አው ላይክ አድርጎት ላይኩ በቦክስ ሰብስክራይቡ ደግሞ በቴስታ እያላችሁ ገፋፍታችሁ ሀያ ሺ አስገቡኝ ነው ምላችሁ። እዚህ ስማ የመደንቅምም እንዲ እኔኔ መደንቅምም ለምንድ ማታሳድጉኝ? እንዲ እኔ ፈትፍቼ ሀያ ሺ ልታስገቡኝ ይፈልጋለሁ። አንዳንዶቻችሁ ደግሞ እንደዚህ ሳይወልዱ ወለድኩ በገሌ ወለድኩ ብለው ለመፈመስ እየፈለጉ መቶ ሺ ለመግባት ነው የሚጋጋጡት የሚላላጡት ማለት ነው። እኔ ደግሞ በማዳንኩሽና ሆኝ ስለ ሰው ወሬ ነው ማውራ ማለት ነው። በቃ ላይ ካድርጓቸው ሰብስክራይብ ያድርጋቸው። አፈምሱኝ እኔ ማለት ነው። በህግ አምላክ አፈምሱኝ። እንዲ ቀለማ በጦርነት ነው እንድትፈምሽ የምፈልገው። አዎ በጦርነት አይደለም በፍቅር ነው። ለማንኛውም ወደ መጣሁበት ወደ ገደለው ልግባ። ገብቻለሁ። እና የዛሬ ቪዲዮ እንዳያችሁት ይቺ የዘረጧ የዘረጥረጧ የነፃነት ቪዲዮ ነው ማለት ነው። ትላንትና እንግዲህ ከወንድሞቿ ጋር መጥታ ነበረ። ያው ከሶስት ቀን በፊት ወደ አዲስ አበባ ወደ ሸገር ገብተው ነበረ። ሸገር የገቡበት ጉዳይ እንግዲህ አቤላ ወንድሟ የጠረጠርኩት ሰው አለ ብሎ አንድ ሰው ነበር የጠረጠረው። ከሄደ በኋላ አዲስ አበባ ከሄደ በኋላ ሁለት ሰው ናቸውን የጠረጠርኳቸው እና ሁለቱንም ምንትን ዲኤንኤ መመርመር አለባቸው አለ። ትላንትና እንደተናገርኳቸው እንደንትን ነው እንደዚያ አንጠልጥሏቸው ማለት ነው። እንደ አንገታቸው ማጅራታቸው አንጠልጥሎ ነበር ወደ ሆስፒታል ሲወስዳቸው የነበረ። እንዴት ዘራፍ እያሉ እነዚም ልጆች አንሄድም እያሉ እንግዲህ እንደነገርኳቸው የአዲስ አበባ ህዝብ ተሰብስቦ ምንድን ነው ምናምን ሴት ው የህት አስረጋጆች ናቸው ምናምን ብሎ ተናገረ ማለት ነው። ከዚያ በኋላ እንግዲህ እንዴት ይሆናል ብለው እንግዲህ መጨረሻ ሆስፒታል ገብተው

ልጅ ካላመጠሽ አልመረምርም ሲሏት፣ እንግዲህ ሁለቱንም ወጠምሾች ጎረምሳዎች ተባረዋል ማለት ተለቋል ማለት ነው። ተለቋል የውስጥ አዋቂ እንደነገረኝ ከሆነ ተለቋል። ዲኤንኤም ሳይሰጡ የአባትነታቸውም እንትን ሳይጠየቁ፣ እንዴት ልጅሽ ይዘሽ ሳትመጪ፣ እንዴት ነው ዲኤንኤ የምንመረምርልሽ? ተብላ እንግዲህ፣ እንደነገርኳችሁ ለልጄ እኔ ዲኤንኤ እናሙና መስጠት እችላለሁ ስትል ዶክተሩ ስለሳቀባት፣ ሁለቱንም የተጠረጠሩት ጎረምሳዎች የነፃነት ወልደዋል ተብሎ የተጠረጠሩ ጎረምሳዎች በፖሊስ ተለቀዋል ማለት ነው። አዎ ክሳ አልተከሰሱም። ቀለማት ትቀደጂ። ለማንኛውም ተለቀዋል እና ስለተለቀቁም ነው ትላንትና በአዲስ የመጡት አቤላ። ይሄን ብሎ ለመናገር አሳፍሮት ነው ትላንትና እንደገና በአዲስ መጡ። አብርሃም ያን ሰው ባይጎዳኝ ኖሮ እኔን አያገኘኝም ነበር ብላ ተናገረች ማለት ነው። እንግዲህ ያገኛት ታውቃላችሁ፣ አብርሃም ነው አብርሃም ነው ያገኛት አብርሃምም ደግሞ ያገኛት ተናግሯል። ከዚህ በፊትም ማለት ነው አብርሃም ለብቻዋን ያገኛት ከሩታ ጋር ተገናኝተው ሌላ ችግር እንዳይፈጥሩ ብሎ ነው እንጂ እውነት የልጁ እናት ስለሆነች አይደለም ያገኛት ማለት ነው። አሁን እሷ ያ ነገር መሸጋገሪያ ነው ያደረገችው ማለት ነው። መሸጋገሪያ ያገኘሽ እኮ ከሚስቱን ተደብቆ ያገኘሽ አንድም አንቺን ለመርዳት ፈልጎ ነው። ሁለት ደግሞ ከሩታ ከሚስቱ ጋር ከተገናኛችሁ እንዳትጣሉ ብሎ ነው አንቺን ያገኘሽ እንጂ ለሌላ ነገር አይደለም ማለት ነው። ሌላ ነገር አትጠቀሚበት። ትላንትናማ ታምኔልን ብቻ ሳይሆን የአብርሃም ስም ተጠርቷል። እንደሰማችሁት ወንድሟ አብርሃምን አግኝቼ ስጠይቀው በበረር እያለ ነበረ ማለት ነው ነበረ። እና ዛሬ እንግዲህ ጠብቁ። ግን እኮ አብርሃም ሆስፒታል ገብቷል። እንዴት ነው ልታገኙት የምትችይው? አሁን ሆስፒታል ድረስ ሄዳችሁን አብርሃም የምታገኙት ወይስ እንዴት ነው? ትላንትና እውነት ነው ሙላችሁ ተደብቀው ነው እንጂ ነፃነትና የነፃነት ወንድሞች ሩታ ቤት ሳይኖረው አይቀርም። እኔና ሮጣ ቤት ናቸው አብረው ናቸው። ለማንኛውም እንግዲህ ቤተሰብ ብዙዎቻችሁ ኮመንታችሁ ሳየው በጣምም የሚያሰቃለበት በጣም የሚያስጠላ ኮመንት ነበረው ማለት ነው ትላንትና በነፃነት ቤት የቡታጀራ ወንዶችን በሆነ መሳሪያ ይመቱ እያላቸው ነበር። ጠላታቸው የማይበጃቸው በክፉ የሚያያቸው ይመታ። ለምን የቦታ ጀራ ወጣቶች እኮ ጀግኖች፣ አንበሳዎች ናቸው። ምንጡቅ ጭንቅላቶች ማለት ነው። በራሳቸው አይዲያ በራሳቸው እየሰሩ ሚዲያው እንደዚህ እያንቀጠቀጡ ያሉት ምርጥ ጎረምሶች ማለት፣ ምርጥ ጎረምሶች፣ ምርጥ ወጣቶች ማለት ነው እናንተን ተጠቀሙበት፣ እውነት ነው የምላቸው እነሱ በልጅነታቸው በወጣትነት እድሜያቸውን ጭንቅላታቸው እየሰሩበት ነው፣ እየተጠቀሙበት ነው ያሉት ማለት ነው። ተጠቅመው ለሌላው እያስጠቀሙ ነው የሚገኙት ማለት ነው። ስለዚህ በእንደዚህ አይነት መሳሪያ ይለቁልን፣ ወደ መከላከያ ይግቡልን፣ ምናምን ቅብርጥ ስዬ እያላችሁ በቡታጀራ ላይ ከምታንዣብቡ ማለት ነው አይናችሁ ከቡታ ጀራ ላይ አንሱ። አንዳንድ ቅንቅናሞች ማለት ነው እንደገና ደግሞ ሌላ ምንድን ነው እያላቸው የነበረ የአብርሃም እንትን ይቆረጥ አንዳች ነገር ይቆረጣችሁ። ምን አደረገ ምን አደረገ? አሁን እኮ ነፃነት ልጅ አለኝ ብላ ስትመጣ እውነት መስሏችሁ አሉ አንዳንዶቻችሁ ማለት ነው እውነት መስሏችሁ ማለት ነው እኔ በመጀመሪያም እኮ ተናገር ያለው ይቺ ልጅ የእሷ ልጅ አይደለችም አንድ የጎረቤት ልጅ ኢዛን የመጣችው ይሄኔ እናቷ አንድ ኪሎ ቡና ቡና ስለተወደደ አንድ ኪሎ ቡና ተገዝቶ ተሰጥቷት ነው ልጅ የተወሰደባት ብያለው ማለት ነው። እናንተ ለምት ነው ስጠይቅ የእውነት ነው ወይ? እኔም ተጠራጠርኩ። ክፉ ቃል እንዳይወጣኝ ማለት ነው። ምክንያቱም እውነትም ወልዳ የልጅ እናት ከሆነች እኛን ከጎና እንድንሆን፣ ሴት ስለሆነች ማለት ነው እንድንሆን ብዬ እስኪ ላጣረ ብዬ እንትን እውነት ነው ወይ ስለ አራ አይደለም፣ የሰፈር ልጅናት ልጅቷ፣ ጻኗ የጎረቤት ልጅናት ተብዬ ተነገረኝ ማለት ነው። እና እውነት መስሏችሁ እሷ በቃ እንደዚህ የምትጋጋጠው የምትላላጠው ምንድን ነው? አምሳ ሺህ ለመግባት ነው። አምሳ ሺህ ሰብስክራይብ ለመግባት ነው። በህግ አምላክ ከአምሳ ሺህ ሰብስክራይብ አስገቧትና እኛም እንገላገል፣ ሰላም እናገኝ። እንዴ ካያችሁ እኮ እውነት የልጅነት ከሆነች ልጅ ካላት እኮ ሲጠይቋት መልስ መመለስ ትችል ነበረ። ይቺ ልጅ ያንቺ ልጅ ናት ወይ የእውነትም ልጅሽ ናት ወይ ብሎ ወንድሟ ሲጠይቃት እኮ የምትመልሰው ሌላ ነው። ምላሿ ሌላ ነው። የወለሽበት አባቱ አባቷ ልጇ ልጅሽ አባት ሊኖራት ይገባል። አባቷ ማን ነው ተብለ ስትጠየቅ ወፍ የለም የምትመልሰው ሌላ ነው። ስለዚህ ልጇ ሳትሆን የጎረቤት ልጅ ናት። አከተመ የምጠጇ አታንዘራጡብን። በቃ እሷ እንደዚህ የምትሆነው አንድም ቅናት ነው። ቅናት ምላችሁ ለምንድን ነው የመጀመሪያ ፍቅረኛዋ የልጅነት ፍቅረኛዋ ነበር አብርሃም ማለት ነው። ሰው እሷን ትቶ ወደ ሌላ ስለሄደ ቅናት ሴቶች ሴቶችም የሆኑ ወንዶች የጣሉትን ሲያነሱባቸው ደስ አይላቸው ደስ አይላቸው ማለት ነው። ስለዚህ አሁን አብርሃም የተረጋጋ ሕይወት ስላለው ባለትዳር ስለሆነ ከትዳርም አልፎ እንግዲህ የልጅ አባት ሊሆን ትንሽ ነው የቀረው። ስለዚህ በቃ ተንገብግቧል። ብዙ ስትናገር አልሰማችሁ? ከዚህ በፊት የነበረው ሕይወት ነው ዛሬ ላይ እየበጠበጠው ያለው። በቃ እሱ የራሱ የሆነ ነገር ይዘዋል። እናንተን ተከብራችሁ ተቀመጡ ሴቶች እያለች ነበረ ማለት ነው። ስለዚህ ማነሽ ነጽዬ ጥሩ ነገር ይዘሽ መጥተሽ ሀምሳ ሺህ ብትገቢ ደስ ይለኛል። እንደዚህ ቤተሰብ አንቋሾ ሴትነትን ዝቅ አድርጎ ምናምን ለሀምሳ ሺህ ወይም ለመቶ ሺህ ሰብስክራይብ ለመግባት እንደዚህ ባትጋጋጡ ባትላላጡብን ደስ ይለን ነበር ማለት ነው። ይቺ ይዘሻት የመጣሽ ወይ ጎረቤት ልጅ ወደ ሚዲያ አታምጫ ከዚህ በኋላ እንደው በፈጠረሽ እን ታድጋለች እኮ ነገ ትልቅ ልጅ ትሆናለች። ሚዲያውን ታይታለች ታየዋለች ማለት ነው። እና ነገ በአንቺ ላይ እንዳታዝነብሽ ነው የምለው። ሰላማችኋን ላያብዛልኝ፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ባይ